በስምአብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአደራ ልጆች በክፍል ሁለት ትምህርታችን ስለ ጾም አጀማመርና አጽዋማት ተመልክተን ነበር ዛሬ ደግሞ ልቡናን የሚሰበስብ ወደ ቀደመው ማንነታችን የሚመልሰን ለምን እንጾማለን የጾም መንፈሳዊ ሚስጥሩና ጥቅሙ ምንድን ነው የሚለውን የአብይ ርዕስ ከቅዱሳት መጽሐፍትና ከሊቃውንት ትምህርት አንጻር በሰፊው እንመለከታለን ነቢይ እግዚአብሔር ኢሳይያስ ስለ ጾም ሲናገር እጅግ ጥልቅ የሆነ ጥያቄ ይጠይቃል። እኔ የመረጥኩ ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለቀ ነው? በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ነውን? ኢሳይያስ ምዕራፍ 58 ከቁጥር 5 ላይ ይናገራል። እዚህ ላይ እንግጫ የተባለው ተክል በቤተክርስቲያን ታላቅ ምሳሌነት አለው። እንግጫ በባህር በውሃ ውስጥ የሚበቅል ለምለም ሳር ነው። ይህ ተክል ባህሪው እያደገና እየረዘመ ሲሄድ ወደ ላይ አይንጠራራም። ይልቁንም በራሱ ራሱን ወደ ታች ይደፋል፣ ዝቅ ያደርጋል። በሰሞነ ሕማማት ማብቂያ በቀዳም ሱር በቅዳሜ ካህናት ገብረ ሰላም በደሙ ጌታ ተመረመረ፣ ዲያብሎስ ታሰረ እያሉ የምሥራቸውን ሲያውጁ ለምዕመናን የሚያድሉት እና በራሳችን ላይ የምናስረው ያ ለምለም ሳር እንግጫ ይባላል። ነቢዩ ኢሳይያስ ጾምን ከእንግጫ ጋር ያመሳሰለው ያለ ምክንያት አይደለም። እንግጫ ሲያድግ ራሱን ዝቅ እንደሚያደርግ ክርስቲያንም በጾም በጸሎትና በመግባር ሲያድግ ትትናው ሊጨምር ይገባል። ጾም የትዕቢት መወገጃ፣ የተሰና መገለጫ ነው። እኔ ጾማለሁ፣ ከዚህ እስከዚህ ሰዓት እቆያለሁ እያሉ መታበይ ለታይታ ወይ መጾም በእግዚአብሔር ዘንድ ዋጋ የለውም። ጾም ማለት ራስን በእግዚአብሔር ፊት ባዶ ማድረግ ማዋረድና መካድ ማለት ነው። ጾም ሰዎች ካህናት ወይም መነኮሳት የፈጠሩት ሕግ አይደለም። የጾም መጀም መስራቹ ራሱ ባለቤቱ እግዚአብሔር ነው። አዳምና ሔዋን በገነት ሳሉ የተሰጣቸውን ብቸኛው ትእዛዝ ከዚች በለስ አትብሉ የምትል ነበረች። አትብሉ ማለት ጾሙ ተከልከሉ ማለት ነው። ስለዚህም ጾም በሰው ልጆች ታሪክ የመጀመሪያው ሕግ ናት። የሰው ልጅ ውድቀት የመጣችው ይህችን የጾም ሕግ በመጣስ በመብላት ምክንያት ነው። አዳም በላ እና ሞተ፣ ክርስቶስ ጾመ አዳንን እንዲሉ አበው። የመውደቃችን ምክንያት አለመጾም መብላት ከሆነ የመነሳታችንን ምክንያት ደግሞ መጾም ነው። ስለዚህ ብንጾም የምንጠቀመው እኛውኑ ነን። በአንጾም ግን በረከትን እናጣለን፣ ለውድቀትም እንዳረጋለን። ሊቁ ማር ይስሐቅ ጾም የነፍስን ቁስል የምትፈውስናት ይላል። እንዴት ካልን ስጋ ሲቀል ነፍስ ትከብራለች። ቅዱስ ዳዊት ስጋዬ ቅቤ በማጣት ከሳ እንዳለ በመዝሙር 109 ቁጥር 24 ላይ እንዲሁም ነቢዩ ዳንኤል ማለፊያ እንጀራ አልበላውም ስጋና ጠጅም በአፊ አልገባም ዳንኤል ምዕራፍ 10 ቁጥር 3 ላይ ብሎ እንደተናገረው ስጋን በጥሉላት በሚያወፍሩ ምግቦች አለማቀማጠን ለነፍስ ጥንካሬ ነው። ጾም የፍትወትን ኃይል ታደክማለች ሰውነት ሲጠግብ ኃጢአት ያምረዋል። በጾም ሲደክም ግን ለጸሎት ይጠጋል። ማር ይስሐቅ እንደገለጹት ጾም ለጸሙዳን ክብራቸው ለደናግል የንጽሕና ጌጣቸው የጸሎት እናት የእንባ መገኛ ምንጭ ናት ጾም ለበጎ ሥራ ሁሉ ታነቃቃለች ይለናል። ጾም ይገድላል ወይም ይጎዳል የሚሉ ሰዎች ተሳስተዋል እንዲያውም ጾም እድሜን ያረዝማል። ለዚህም ማስረጃው በበረሃ የሚኖሩ አባቶቻችን ናቸው። ለምሳሌ አንደኛ ቅዱስ ቄርሎስ ዘአንኮራይት የኖሮ መቶ ስምንት ዓመት ነው። ቅዱስ እንጦንስ የኖሮ መቶ አምስት ዓመት ነው። ቅዱስ መቃርስ ዘእስክንድርያ መቶ ዓመት። እነዚህ አባቶች የሚመገቡት ርካሽ ምግብ፣ ቅጠላቅጠልና ዳቦ የሚጠጡት ውሃ ነበር። ነገር ግን እድሜያቸው ረጅም ነበረ እኛም በስርዓት ብንጾም አምላካችን ለንስሐ የሚሆን ዕድሜን ይሰጠናል። ከጾም ጥቅሞች ሁሉ ዋናው መንፈሳዊ ኃይል ማግኘቱ ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ፈውሰው ማዳን ያቃታቸውን ጋኔን ካወጣ በኋላ ሚስጥሩን ሲነግራቸው ይህ ወገን ይህ አጋንንት በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ብሎ በማርቆስ ምዕራፍ 9 ከቁጥር 29 ላይ ተናግሯል። ዲያብሎስ በምግብ ወጥመድ አዳምን ጣለን። ክርስቶስ ግን በጾም ድል ነሰው። ስለዚህ ክርስቲያን የሆነ ሁሉ ሰይጣንን የሚዋጋው ክፉ መንፈስን የሚያረቀው ፈተናን የሚያሸንፈው በጾም ነው። ያለ ጾም ክርስትና ጋሻ የሌለው ወታደር እንደማለት ነው። ችግር፣ መከራ፣ ሐዘን፣ ጭንቀት ሲበዛ መፍትሄው ጾም ነው። ነብዩ ኢዩኤል እስራኤል መከራ ሲከባቸው ምናለ በጽዮን መለከትን ንፋ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎች ወደ ሽማግሌዎች ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔር ጩኹ። ኢዩኤል ምዕራፍ 1 ከቁጥር 14፣ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 15። ነቢዩ እዝራም በአምላካችን ፊት ራሳችንን እናዋርድ ዘንድ ጾም አወጁ። ስለዚህም ነገር ጾምን ወደ እግዚአብሔር ለመንን፣ እርሱም ተለመነን። እዝራ ምዕራፍ 10 ምዕራፍ 8 ከቁጥር 21 እስከ 23 ይላል። እኛም እንደ ሀገር፣ እንደ ቤተ ክርስቲያንና እንደ ግለሰብ የገጠመን ችግር እንዲወገድ፣ የተዘጋጀው መንገድ እንዲከፈት፣ ያጠናነው ሰላም እንዲመለስ ፈለገን በመብላትና በመጠጣት ሳይሆን በጾምና በጸሎት ወደ እግዚአብሔር መጮ አለብን። ጾም እግዚአብሔርን የምንለብንበት ቋንቋ ነው። በሐዋርያት ሥራ እንደተጻፈው ምዕራፍ 13 ከቁጥር 1 እስከ 2 እንደምናነበው መንፈስ ቅዱስ በበርናባስና ሳውልን ጳውሎስን ለስብከት ወንጌል ሲመርጣቸው ሐዋርያት የላካቸው ከጾሙና ከጸለዩ በኋላ ነበር። ማንኛውም መንፈሳዊ አገልግሎት ከመጀመሩ በፊት ጾም ይቀድማል። ራሱ ጌታችን ኢየሱስ ክርስቶስ አገልግሎቱን የጀመረው በገዳመ ቆሮንቶስ ገብቶ አርባ ቀንና አርባ ሌሊት በመጾም ነው። ይህ ለኛ አብነት ምሳሌ ነው። ያልጾመ አገልጋይ ያልጾመ ምእመን ኃይል የለውም። ምእመናን፣ ጾም የፈረሰውን የምንጠግንበት ከእግዚአብሔር ጋር የምንታረቅበት ዲያብሎስን ድል የምንነሳበት እና ስጋችን ለነፍሳችን የምናስገዛበት ታላቅ ጸጋ ነው። ቅዱስ ጳውሎስ ለአገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 ላይ እንዳለ ጾምን ምክንያት ሳንፈጥን በንጽህና በተጋድሎ ልንጾመ ይገባል። መጪው ጾም ይህ የነቢያት ጾም የኃይል የድል የበረከት የንስሐ ያድርግልን። ወስብሐት ለእግዚአብሔር።